እቤ እንተ ፊት የምቆም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ክርስቲያኖች በዛሬው ዝግጅታችን ግንቦት ሃያ አንድ ደብረ ምጥማቅ ለምን እናከብራለን ደብረ ምጥማቅና ጻድቃኔ ማርያም ምን አገናኛቸው? እመቤታችን ምን ያደረገችበት ቀን ነው? ለሚሉ ጥያቄዎች ምላሽ እንሰጣለን። ዛሬ ገና ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን ካደራ ጭምር እናሳስባለን። እግዚአብሔር ከሁላችን ጋር ይሁን አሜን። ይህ በዓል ከእመቤታችን ሠላሳ ሦስቱ በዓላት አንዱ ነው። በዚህ ዕለትም ከያገሩ ያሉ ሰዎች ይሰበሰባሉ። ድንኳን ተክለው ሰቀላ ሰርተው አጎበር ጥለው ይከትማሉ። የአርያም ንግሥት ንግስት የሆነች እመቤታችን ድንግል ማርያም በግብጽ በምትገኘው በእመቤታችን ቅድስት ድንግል ማርያም ስም በሥራች ደብረ ምጥማቅ በምትባል ቤተ ቤተክርስቲያን ጉልላት ላይ ለተከታታይ አምስት ቀናት ከግንቦት 21 እስከ ግንቦት 25 ለሕዝብ ሁሉ ተገልጻ የታየችበትና ታላላቅ ታምራት ያደረገችበት በዓል ነው። ነቢይ እግዚአብሔር ዳዊት የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማልላሉ በማለት ትንቢት እንደተናገረላት ብዙዎች ቅዱሳን ቅድስ ድንግል ማርያም ተገልጻላቸው ለማየት ተመኝተዋል። ልመናቸው ተሰምቶላቸው የአምላክናት ተገልጻላቸው እጅግ አስደናቂ ውበቷን አይተዋል። ከነዚህ ውስጥ በደብረ ምጥማቅ የነበሩ ምዕመናን ሌሎችም ብዙዎች ንጹሃን ክርስቲያኖች ይገኙበታል። ጥንተ ታሪኩ እንዴት ነው ቢሉ ለአምላካችን ለስም አጠራሩ ክብር ይግባውና እመቤታችን ቅድስት ድንግል ማርያም ከልጇ ጋር ወደ ምድረ ግብፅና ኢትዮጵያ በስደደች ጊዜ በአሁኑ ጊዜ ደብረ ምጥማቅ ተብሎ በሚጠራው ቦታ ላይ አርፈው ነበር። ጌታችንም ቦታውን ባርኮ የእርሷ መገለጫ እንዲሆን ቃል ኪዳን ገብቶላ ስለነበር ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት በዓት ሆነ። በደብረ ምጥማቅም እመቤታችን ቅድስት ድንግል ማርያም ብርሃን ተጎናጽፋና በሰራዊተ መላእክት ታጅባ ተገልጣለች። በዚያን ጊዜም ሱራፌል ማዕጠንታቸውን ይዘው ሰገዱላት። እንዲህም እያሉ አመሰገኗት። አብ በሰማይ አይቶ እንዳንቺ ያለ አላገኘም፣ ባንቺም ሰው ሆነ እያሉ አመሰገኗት። ልጇ አስቀድሞ በዘመነ ሥጋዌው በደብረ ምጥማቅ እንደምትገለጥ በገባላት ቃል ኪዳን መሰረት ከኢትዮጵያ፣ ከግብፅ፣ ከአርመንያ፣ ከሶሪያ፣ ከሮም፣ ከጽር፣ ከፋርስ ምድር በደብረ ምጥማቅ ድንኳን ተክለው አጎበርጥለው ከግንቦታ 1 እስከ 25 ድረስ በፍጹም ደስታ የድንግልን በዓሏን ማክበር ይጀምራሉ። እመቤታችንም ለአምስት ቀናት ያለማቋረጥ ከመላእክት ከሊቃነ መላእክት ከነቢያት ከሐዋርያት ከጻድቃን ከሰማይታት ከደናግልና ከመነኮሳት ጋር ሆና ትገለጽላቸው ነበር። አማኒውም የአማኒውም ሚያት ነበር። ያመኑት ክርስቲያኖች እምነታቸው ሲጸናላቸው፣ ያላመኑት ደግሞ እያመኑ ከእግዚአብሔር ወልድ ከልጅዋ ሀብተውልድና ስመ ክርስትና ይቀበሉ ነበር። እመቤታችን በጉላቱ ላይ ስትገለጥ በውስጥ በአፋ በነፍስ በሥጋ ንጽሕት የሆነችው የቅድስት ድንግል ማርያም የፊቷ ውበትና ብርሃን እጅግ ድንቅ ነበርና ካህናቱም ህዝቡ ሙሉ ልክ እንደ ኤልሳቤጥ የጌታችን እናት ለእኛ ትገለጭ ዘንድ እኛ ምንድነን እያሉ ይጭሁ ነበር። እርሷም ትባርካቸው ነበር። ድንግል ማርያም በደብረ ምጥማቅ ስትገለጥ የተደረጉ ታእምራት ምን ምንድን ናቸው? በደብረ ምጥማቅ እመቤታችን በተገለጸችላቸው ጊዜ ህዝቡ የተለያየ ጥያቄ ጠይቋታል። አዳም አባታችንን አሳይን ይሏታል። ገሚሱ ነቢዩ ዳዊትን፣ ገሚሱ ቅዱስ ጊዮርጊስን አሳይን ይሏታል። አንዳንዱም ከዚህ ቀደም የሞተ ዘመዱን እንድታሳየው ይጠይቃታል። እርሷም ለሁሉም ፈቃዳቸውን ትፈጽምላቸው ነበር። አዳምን ስትጠራው ከሔዋን ጋራ፣ ዳዊትን ስትጠራው ከበገናው ጋራ ይመጡና ሰላምታ ሰጥተዋት ይሰግዱላታል። በደብረ ምጥማቅ ሰማይታትን መጥተው እንደየክብራቸው የክብራቸው ማድረግ ለእምቤታችን ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ተቀምጦ ደርሷ ይቀርባሉ። በመጀመሪያ ሊቀ ሰማይታት ቅዱስ ጊዮርጊስ ከሁሉም አስቀድሞ ከሰገደላት በኋላ ሌሎቹም በተመሳሳይ መልኩ ይሰግዱላታል። ከዚህም በኋላ ቅዱስ መርቆሪዎስ በፈረሱ ተቀምጦ ደርሷ በመምጣት ይሰግድላታል። ጻድቃን ባነት ቀርበው ለክብሯ ሰገዱላት። ቀጥሎም በንጉሥ ሄሮድስ በግፍ የተገደሉት ህፃናት ለእርሱ አሰገዱ። በደስታና በፍቅርም ተጫወቱ። በዚያ የሰበሰቡትም ክርስቲያኖች አማኞችም ኢአማንያንም ይህንን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ያሉ ይመስላቸው ነበር። በደብረ ምጥማ ከሰበሰቡት ህዝብ መካከል እናትና አባታቸው ዘመዶቻቸው፣ እንዲሁም ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው በለመኗት ጊዜ እንደቀደመ መልካቸው አድርጋ ታሳያቸው ነው። አንዳንዶች ደግሞ መሀረባቸውን ወደ ላይ በሚወረውሩበት ጊዜ እርሷ የወደደችው እንደሆነ በእጇ ተቀብላ መልሳ ትጥላቸዋለች። ሁሉም ለበረከት ይካፈሉታል። እነርሱም ወደ ቤታቸው ለመሄድ በሚፈልጉ ሰዓት ተሰናብተውና ተባርከው ይሄዳሉ። የደብረ ምጥማቅና የአካባቢዋ ሰዎች እመቤታችን ድንግል ማርያምን ያዩባቸው ቀናት አረማውያኑ፣ ያመኑበት የበደሉት በምልጃዋ ቸርነት ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት እለታት ነበሩ። ሕዝቡ እርሷን ተመኝቶ ያጡት፣ ወይንም ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ሕዝቡ ሁሉ አይቷል። ውድ ክርስቲያኖች እመቤታችንን መመልከት ምን ያህል መታደል ነው። በቦታ የነበሩ ምዕመናን ምን ያህል የተባረኩ ነበሩ። መላእክትና ቅዱሳን ሲሰግዱላት ማየት ምንኛ መታደል ነው። ማኅረባቸውን እየላኩ መባረክ ምንኛ መመረት ነው። እርሷን ያዩ አይኖች እና በፊቷ የቆሙ እግሮች ምንኛ የተባረኩ ናቸው። ዛሬም እመቤታችን ድንግል ማርያም በዓሏን የምናከብረውን ትባርከን በፊታችን ከተደቀነው መከራና ችግርም ተካለላል። ይህ በዓል ግንቦት 21 በደብረ ምጥማቅ ጻድቃኔ ማርያም ገዳም ስለ ምን ይከበራል? ውድ ክርስቲያኖች በአፄ ዘርዓ ያዕቆብ ዘመነ መንግስት በግብጽ የነገሰ የግብፅ ንጉስ ከግንቦት 21 እስከ 25 ይህን በዓል ክርስቲያኖች እንዳያከብሩ ከልክሎ ነበር። ቀደም ሲል ኢትዮጵያውያን ወደ ግብጽ እየሄዱ በዓሉን ያከብሩ ነበር። የግብፁ ንጉስ በዓሉ እንዳይከበር የከለከለ በመሆኑ አጼ ዘርዓ ያዕቆብ ለህዝቡ መጽናኛ እንዲሆን በደብረ ምጥማቅ ጻድቃነ የማርያም ባሏ እንዲከበር መሰረተልን። ዛሬም በዚህ ቦታ ላይ ብዙ ሕዝበ ክርስቲያኖች ተሰብስበው ባሏን ያከብራሉ። ድንቅ ታምራትም እየተፈጸመ ይገኛል። እውር ይበራል፣ ሽባ ይተረትራል፣ ለምጽ ይነጻል። በተለያዩ የአጋንንት ስርዓት የታሰሩ ምዕመናን በእመቤታችን ቃል ኪዳን ተፈውሰው ይመለሳሉ። በመሆኑም ድንግል ማርያም በደብረ ምጥማቅ የተገለጠችላቸው መናን የአምላክን እናት አይተው እንደተደሰቱ ዛሬም ለእኛ ለልጆቿ በረድኤት ትገለጽልን ዘንድ አበው ካህናት ሌሊቱን በሰዓታት ምስጋና ነዒ ሃቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመ ትባርኪ ላዕሌነ፣ ድንግል ሆይ ከተወዳጅ ልጅሽ ከኢየሱስ ክርስቶስ ጋር ወደ እኔ ነይ፣ እኛን ትባርኪ ዘንድ በኛ ላይ በረከትን ብታሳድሪ በማለት ይማጸኗታል። በገዳም እና በበረሃ ያሉ አበው ምስጋናውን በማድረስ ፍጹም በረከትዋን ሽተው በፊቷ ይማልላሉ። እሷም ነሱ ባየዋ በወደቁበት በረሃ እየተገለጸች በረከቷን ታድላቸዋለች። ያምላክና ዛሬም ለኛ ለምንወድሽ ለልጆችሽ ትገለጭልን ዘንድ እንማጸንሻለን። ውድ ምእመናን ዛሬም በዓላትን ስናከብር ለምን እንደምናከብር በዕለቱ ምን ምን ድንቅ ተአምራት የተደረጉበት እንደሆነ ማወቅ አለብን። ይህንን ስናቅ ለምንጠየቀው ጥያቄ ምላሽ የምንሰጥና ስለ ሃይማኖታችን ጠንቅቀን የምናውቅ የተዋሕዶ ልጆች እንድንኖር ያደርገናል። የተለያዩ አባቶችና ወንድሞች የሚያስተምሩትን ትምህርት በቅድሚያ ቤተ ክርስቲያን በመሄድ መሄድ ካልቻልን ከመጻሕፍትና ዘመኑ ባመጣው ቴክኖሎጂ ተጠቅመን የእግዚአብሔርን ቃል መስማት አለብን። የተማር የተማርነውም ሌሎች እንዲያውቁ ማሳወቅ አለብን። የተወደዳችሁ ምእመናን፣ ይህን በዓል ለማክበር በየቦታው ስንሄድ በዓሉ ስለምን እንደሚከበር እየተወያየ እየተማማርን መሄድ አለብን። የእግዚአብሔር ፈቃድ ሳይሆን በዓሉን በቤታችንና በሥራ ቦታ የምናሳልፍ ካለንም እንደዚሁ ስለ በዓሉ ማወቅና መረዳት መቻል አለብን። በተለያዩ ሀገራት የምትገኙ ክርስቲያኖች እንዲህ አይነት ትምህርቶችን በመስማት ላልሰሙት በማሰማት እንማማር። እንዲህ አይነት ትምህርቶች የት ይገኛሉ ቢሉ በቤተ ክርስቲያናችን ትልቁ መጽሐፍ መጽሐፈ ስንክሳር ላይ ተጽፎ ይገኛል። ያንን በማንበብ ስለ በዓላት በቂ ዕውቀት ማግኘት ትችላላችሁ። ውድ ክርስቲያኖች በተማርነው ትምህርት ሠላሳ ስልሳና መቶ ፍሬንድ እናፈራ፤ አምላካችን ይርዳል። የተማርነውን ትምህርት ዲያብሎስ እንዳይነጥቀን እግዚአብሔር አምላክ በልቡናችን ሰሌዳ ይጻፍልን። ዛሬ ገና ወደዚህ ቻናል የመጣችሁ ሰዎች ከዚህ በፊት የለቀቅናቸውንም ሆነ በቀጣይ የምንለቃቸውን ትምህርቶች ማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ በማድረግ የደውሉን ምልክቱን መጫንን አትርሱ፣ እንላለን። ይህን ካደረጋችሁ ዕለት ዕለት የሚለቀቁ አስተምሮዎች ይደርሷችኋል። እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ተገልጣ የሕዝቡን ምኞት እንደፈጸመችላቸው የእኛንም በጎ መሻት ትፈጽምልን። ዛሬም በዓሏን የምናከብረውን ድንግል ማርያም ትባርከን፣ በረከትን ታድለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን፣ አሜን። ተሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል፣ ለዘላለሙ አሜን።